በሌሊት ተነስተህ ስታፈጥብኝ ምን ልፈልግ? እባክህ፣ እንቅልፍ እምቢ አለኝ። ምን ሆነህ? ፍቅር ያዘህ? አንተ ፍቅር ጉንፋን መሰለህ? አሁን የምሬን ነው። እሺ ተረኛዋ ደግሞ ማናት? ጽናት ናት። የቷ ጽናት? እቺ አንተ ቤት ሰራተኛ ናታ። ብታይ በእልሜ የመጣች አላስተኛለች። ኮረንት የያዘ ማለት አንተ ሲጀመር ያየሆን ነው እንደ ምትወደው ይኸውልህ ኪራ የፅናት እኮ ይለያል። ብታ እንቅልፍ አላስተኛለች። ል ተመልሰተኛ ና በህልሜያት በሆነ መቼ የማታገኛትም እሺ ይፈጠር አልፈልግም። አልገባኝም። ምን አድርጌ ነው እዚህ ቤት የመጣሽው? ለሥራ እንጂ ከማንም ጋር እንድትለፍ አድጃ አይደለም። ኪራ ህልሜያት ነው እንዴ? ሀኪማ ሌሎቹ ጋር ይዤ እንጂ ምን በወጣሽና እኔ ጋር ትመጫለሽ? ምን ለማለት ፈልገ ነው? በቃ ከሄኖ ጋ ያለሽን ነገር እንድታቆም ይፈልጋሉ። እኔና ሄኖክ ምን አለን? አላቅልሽም፣ ግን ከዚህ በላይ ልታገዝሽ አልችልም። ከዚህ በላይ ህይወቴ እንድታጫልም ያልፈቅድልሽም። ግራ እያጋባኝ እኮ ነው። እሱ ያለ ነገር አለ እንዴ? ምን ነው እወዳታለሁ ቢለኝ ሄልሽ ፍቅሩን ልትቀበ ሆነ ኪራ እንደዛ እንደማላደርግ ታቃለ አላቅ አንቺ ላይ ያለኝ እምነትና ጽናት አልኳል። በቃ ተረጋጋና በኋላ እናወራለን። እኔ እኮ የሚገርመኝ እስከዚያ ላይ አላቅሽም ነበር ማለት ነው። እንዲህ ከመጣው ሁሉ ጋር የምትለጠፊ ሴት መሆንሽን አለማውቄ በጣም ይገርመኛል ኪራ። በቃ እኔ እኮ ምንም አላልኩ። ሄኖክን በደንብ አውቀዋለሁ። አንቺ ፊት ባሰጩ ኖሮ እዚህ ሁሉ ነገር ውስጥ አይገባም ነበር። ለማንኛውም ትዕግስት ያልቋልሽ ይማይረባ እንዴት አደርሽኝ? ብታይ ደግሞ እንዳትጨርሰው። ቆይ ለኪራምም ብለኸው ነው? ውይ እሱ ነገረሽ። ስሜቴ ምን እንደምገልጽልሽ ጨንቆኝ ነበር። እንዴ ፍቅር እኮ በአንድ ሳምንት ውስጥ የሚመጣ ነገር አይደለም። የአንቺ ግን ይለያል። ሰማኛል። እኔ ምን አንተ፣ መቼም አብረን መሆን አንችልም። ስለዚህ የስራ ቦታ ነው፣ አትበጥብጠኝ። አቡ፣ አንቺ ደግሞ እየተግደረደሽ እንደሆነ እኮ ያስታውቃል። ተመችቼሻለሁ። ወንድም ይጠፋ እራሱ። ምርጫዬ ልትሆን አትችልም። እሺ ይቺን ቃል ምላሳችሁ ላይ ተነቀሳችኋታል። ሁላችሁ ነው የምትናገሯት።

አውቃለሁ እኮ እንደጨነቀሽ፣ ግን ደግሞ እንደዚህ በደፈና ወደፊት በሚሄድ እኮ የሚሆን ነገር የለም። እሺ ምን ላድርግ? ተረጋጊና ሁሉንም ነገር ለማሰብ ሞክሪ። ኪራ እንደዚህ ሊወስን ያደረገውንም ነገር አስቤ አላቅም። ሰኔ ግን ኪራ እየሄደን አይደለም። እኔ ልቤ ላይ ተሰምቶኛል። እሱ የሌለበት አለ ምንም ደስ አይልም። እንደዚህ ልልሽ ባልፈልግም፣ ግን አንዳንድ ጥፋቶች ዋጋ ሊያስከፍሎች እንደሚችሉ ማወቅ አለብሽ። ተይ ሰኔ፣ እንዲያልሽማ ጸጸት ይናጣብሽው ነው ግን ምን አይነት ስህተት እንደሰራሽ ማወቅ አለብሽ። እንዲህ መሆኔ ኮ ለእሱና ለእናቱ ደስታ ስል ነው። ዓይንሽም ምን እንደጋረደው አላቅም። አንቺ ኮ ለእናቱም ለእሱም ደስታ ነሽ። አላቅም፣ ብቻ ቤቱ በሰላም ተመልሶ ይምጣል። ከዛ ምን ልታረጊ ነው? ዓይኑን ሊያው እንጂ በዛ ቅጽበት ምን ማድረግ እንዳለብኝ። ሰላም ሰላም፣ ጤና ይስጥልን ወደና፣ የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በእያላችሁ በሰላማችሁ ጉዝዞች ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። አቃለሁ ጠፍቻለሁኝ። ጽናት ክፍል እንደተለመደው ሀምሳን ስድስት ይዤላችሁ መጥቻለሁኝ። ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። ኪራይ ከቤት ጠፍተዋል ማለት ነው። እንግዲህ ጽናት እያለቀሰች ትገኛለች። ኪራይ የጠፋበትን ምክንያት እሷ አታቅም። ኪራይ የጠፋበት ምክንያት ሄኖክ የሚባለው ልጅ እንግዲህ እኔ ፅናትና ፈቅራታ ነው ስላለ በእሷ ምክንያት ነው መሰለኝ የጠፋው ማለት ነው። እና ሀሴትን ደግሞ ይሄ የተረገመ ልጅ መድኃኒት አድርጊ ብሎ የሁለታቸውም ማድርጋ አንድ ላይ አድርጋ ላይ ተኝቶ ነበር። እሱን ፎቶ አንስታ ልካለት ይሆናል እንግዲህ ኪራይ የጠፋው ማለት ነው። በጣም ያሳዝናል። በቀጣይ እስኪ ምንድነው በምንድነው በምን ምክንያት ነው የጠፋ የሚለው አብረን እናያለን። አሁን ቀጣይ ወደ ቪዲዮችን እንሄድ አብራቸው ተከታተሉኝ። ስለምትከታተሉኝ ትልቅ እናመሰግናለን። ቀጣይ ወደ ዳይ ወደ ቪዲዮ ጋር እንሄድ ማለት ነው። እንግዲህ ሀሴትን ከኪራይ ጋር እያወራች ነው ሀሴትን እንግዲህ ታናሽ እህት እያገባች ነው፣ እኔ ደግሞ ስም ሊወጣልኝ ነው ታላቋን፣ እያለች ታናሿ ያ ታገባለች በማለት ለኪራይ ታጋራዋለች ማለት ነው። ኪራይ ደግሞ አግቢያ ታዳምን ችግር አለ ታግባ ሲል እንዴት ነው ያለው? ምናምን ባህላችን ነው አባቴ፣ እኔ እያለው እሷን አታገባም ይላል። ኮኪ የምትለው እህቷንን፣ እኔ ከማግባቱ እኔ ከማግባቴ በፊት ፍቅረኛ ካለሽ አግቢውና ከፈለግሽ፣ እኔ ካገባው በኋላ ትፈችዋለሽ ብላ የኪራይን ታገረዋለች። ኪራይ ደግሞ ተመስጦ ምንድን ነው ምን ያለችሽ ነው እያለ እንደዛ ነው የተናገርችሽ አንቺ ብትሆኚ ትዳርዘለች ዘለሽ ምግቢበት ነገር አደለም ስትል፣ ተው ኪራይ አትፍረድ። አንተም ቢሆን የምትወደውን ሰው በእነዚህ በትልካሻ ነገር ማጣት ከባድ አደለም ስትል፣ አደለም በአንቺ በራስሽ ምክንያት ማጣቱ በጣም ከባድ ነው ይላል ኪራይ። ልክ ብልሃል ትለዋለች ሴት እንደምን አላውቅም። ያው እኔ የደካማነት ስሜት ስለተሰማኝ ነው እንደዚህ ማጋራ ትለዋለች። ታውቃለህ ስታይ ጠንካራ የሚመስሉ ሰዎች ውስጣቸው በጣም ያዘነ በጣም የተበደለ ሰዎች ናቸው ብላ ለኪራይን ታገናዋለች። እኔ ላይ ብቻ ነው ጠንካራ የሚሰጡ ውስጤ በጣም ስሱ ነው እያለች ኪራይ፣ በቃ ሀሴት እንደዚያ አትሁኝ እኔ ከጎንሽ ነኝ እያለ ኪራይን እንግዲህ ያጽናናት። ሁለቱም ተቃቅፎ አይዞሽ እያላት ይገኛል ማለት ነው ሌላ መንገድ እንፈልጋለን እያለ እረፍት አድርጊ ይላታል። የሀሴትን ማለት ነው። ሀሴትም እንግዲህ ታናሽዋ በመግባቷ በጣም ተዘዝታለች። ኪራይ ወደ ሳሎን ተኝቶ ነበረ፣ በእንቅልፍ ልቡን ማለት ነው። ማለት እንቅልፍ ሳሎን ተኝቶ ነበረ። ይሄ ነው ክሎ የሚባሉ ልጅ መጥቶ እንግዲህ እሱ መጥቶ ይቀሰቅሰዋል ማለት ነው። ጽናትን ከዛ በኋላ ይህ ህኖክ የሚባለው ልጅን የጽናትን ትነካትና ስትለው አንቆ አንገቷ ላይ ያንቃታል። ዛሬ የምሰጥሽ አንድ ምሽና አለ ተስፋ እንዳትሞክር ትሰኛለሽ። ሌላ ወሬ አልፈለግም። ዛሬ ጽናትን ከጽናት ጋር ፍቅር ይዞኛል ወደ ካፌ ዘሽ ልኝነይ እያለ ከዛ ስትለው እሷን አይመለከተሽም እያለ እሷ እንግዲህ ውሻ የሆነ ሰውዮ እያለች እንግዲህ እሷንም ደግሞ የጽናትን ወደ ካፌን ለማውሰድ ትገደዳለች ማለት ነው። ይዘት እንዴት ሄድ ይዘሽ ላይ ነው እንዳላት ይዘት ትሄዳለች። ከዛ ጽናትና ሀሴትን ወደ ካፌ ሄዶ ጽናት ዋ ትጠጣለች። ሀሴትን ስፕራይት ፔፕሲ ትጠጣለች። ከዛ በኋላ ጽናትን ተነሽና እንሄድ ስትል ስትላት ስልክ ደውሎ ኮ አልመጣም ብሎኛል እነማ ናሆም ጋር ሄዳለ እዛ አይደለም ነዛ ቢሆን ኖሮ ምሩት ነግራኝ ነበረ። አውቀው ነው እንደዛ ያለች። እሽ ብልቶ ይሆን አልበላም ይሁን እያለች ጽናትን ታስባለች። ስባለች የሰራዊት ምግብ እኮ ምንም አነቃም ትላለች። ወይኔ ጉዴ እያለች እንግዲህ የተረገማ ብሩክ ነው የሚባለው ልጅ መጥቶ አጠገባቸው ቁጭ ብለዋል ማለት ነው። ሴቶች እዚህ ምን ታረጋላችሁ? ስል እቺ መርዘውነታ ሴት ምንም ትላለች። መጣሁ ብላ ጽናት ወደ መጸዳጃ ቤት ልሄድ እያለች ወደ መጸዳጃ ቤት ስትሄድ እሷ ብልክ ብድግ ስትል የሆነ መድኃኒት ይሰጣትና ይኸው ይዤልህ መጥቼ አለው ስትለው ጊዜ አንድ ስራ አለ ጨረስሽ? ሚላትና የሆነ መድኃኒት ይሰጣትና በጽናት ትልቅ የጨመርላታል። ከዛ ይሄን እዛ ላይ ጨምሪ ይላታል። አላደርገውም ትላለች እሷ። ደግሞ ምንድነው እሱ ስትለው ለጊዜ መድል እንዳልሆነ ካወቅሽ በቂሽ ነው ያለ እንደዛ። አምስት ደቂቃ ሰጥቼ ቻለሁ ተጠቀምበት ብሎ ብድግ ብሎ ወደ ውጭ ይወጣል። ሀሴትን ደግሞ ግማሹ ትይዘዋለች፣ ኪሷ ውስጥ አድርገዋለች፣ ግማሹ ደግሞ ወይኔ ሀሴት ያለች ምን አጣብቂኝ ውስጥ ነው የገባሁት ያለች እንግዲህ የጽናት ብጭቆ ውሃ ውስጥ ትጨምረዋለች ማለት ነው። እንደዚህ እንደጨመራችሁ እንግዲህ ጽናትን አታቅም፣ ውሃው ትጠጣዋለች። ውሃው ልክ እንደጠጣችሁ ውሃው ልክ እንደጠጣችሁን ጽናትን ወደ ቤት ይሄዳሉ። ወደ ቤት ሄዳ እንግዲህ አርጋ ላይ ድፍት ብላ ወጥቃለች። ብርኩ ናው ነው ይሄ ሄነት የሚባለው ልጅ፣ ልብሷን ሳትቀይር ነው እንዴ እኔ ማ መንገድ ላይ እንዳትወጤ ብ ብዬ ፈርቼ ነበረ እያለ እንግዲህ አጠገባው መጥቶ ልተኛ ሲል ሀሴትን የሱም ሰጥተዋለች፣ መድኃኒቱ ማለት ነው። እሱም አዞረውና ወደቀ አርጋ ላይ እጁን ወደ ጽናት ትከሻ ላይ እንዳደረገ እሱም አዝሮት ወደቀ። ወይኔ ምን የሆንኩኝ ነው እያለ ሀሴትን እንደዚህ የሆነ ፎቶ ነው መሰለኝ ቀርጸው ወደ ኪራሄድ ጋር ትልከዋለች። ኪራይ ደግሞ እንደዚህ አይነት ፎቶ ስለተላከለት ከቤት ጠፍተዋል። ምን እንደዋጠው ምን የት እንደሄደ አይታወቅም። ጽናትና ናሆምን በጣም ከፍተዋቸዋል። ምን ይሁን፣ ወዴት ገባ፣ ወዴት ሄደ ይህ ልጅ፣ እሽ መሄድበትስ የለም ከማን ጋር ነው እያሉ ሁለቱም እያሰቡ ይገኛሉ። በጣም ተጨናንቀዋል፣ በጣም ሀሳብ ይዘዋቸዋል። ምን ነው ባልተናገርኩት እያለ ናሁን ፅናት እንደዚህ መሆንሽ መፍትሄ የለውም፣ በቃ እንረጋጋግ፣ ተረጋግተን ናስብ እያለ ናሁን ምን ፅናት እናጽናናታል። እንዴት ንረጋጋ? ኪራይ እኮ ቤት ከመጣ ሁለት ቀን ሆኖታል ትላለች። ከምሩምም ተረጋጎ በቃ የት እንደሄደ እስኪ ገጠርም ከሄደ እንደውላለን ትላለች። እኔ ኪራይ አንድ ነገር ቢሆንም መቼም ራሴ ይቅር አልለውም፣ እያለች ጽናትን በጸጸት ትገኛለች ማለት ነው። አዎ ልክ ነሽ። ቆይ ግን ጽናት እርግጠኛነሽ የመጨረሻ ጊዜ ምንም አልታገጫችሁት አልታገጫችሁም? የመጨረሻ ጊዜ ከቤት ሲወጣ ቆልፈሽተኝ አልመጣም ብሎኛል። እኔ ደግሞ ተመልሶ በማግስቶ በማግስቱ ሊመጣ መስለኝ እንጂ ተመልሶ ሊቀር አልመሰለኝም ነበረ። እዛ ቀንማ እኔ ጋር ሊመጣ ተነጋግረ ነበረ። እሺ ቆይ እናንተም ጋር እኔም ጋር ካልመጣ የት ይሄድ እንበል? መሬት ተከፍታ ዋጠችው እንበል? እንዴ አያቱ ሊያሄድ ይሆን? እስቲ ቅያሬ ልብሱ እንኳን አልያዘም ያለች። እንግዲህ እንዴ አያቱ ጋር በሆንማ እናቱ ደውላት ነግረን ነበረ። እናሆምን እኔ እኮ አለ የምለው ጓደኞቻችን በሙሉ ጋር ደውያለሁ። ጽናትን ደግሞ በጸጸት እኔ ነኝ ይሄ ቤት እንዲጠላው ያደረኩት ትላለች። አንዴ መለስ እንጂ እኔ ቤት ይሄ ለቅለት አለው እያለች ትለጠጠች ትገኛለች። ናሆምን ምሩ እስኪ አስረዱ እዚ ቤት እኔ ማላቆ ነገር የተፈጥረ ነገር አለ ትላለች። እኔ ግን አልዋሽም። እንዴ ይህ ቤት ኪራይ ለቆ የወጣ ጽናትን ማያዛልቆ ፍቅር ስለሰጠችው ይሁን ትቶ ይወደው ስትል ከዚያ ናሆሜቶ እንጂ ተዩ እኔ ነኝ እንደዚህ እንደሆነ ያደረኩት ደስታውን የነጠኩት፣ ያን ጸጸት ላይ ትገኛለች። ጽናትን ማለት ነው። በጣም ተጸጸታለች። ደስታ ውርቆታል ያለች፣ እንግዲህ በጣም ብድብዳ ተነስታ እያሰበች ወይኔ ምን ሆነዋል ያለች፣ ናሆሚ ጽናት ላይ ተረጋጊ እያላት ትገኛለች። እነሱ ምንማ ናሆሜ ምሩ፣ ናሆሜ ጽናት ቤት እንደዚያ ትናገር እንዴ? ለምን ዝት አያት? እንዴት አታዛዝንም? እና ምሩ እና ስብ ኪራይ አይደለም ከቤት ወጥቶ ሊያድር ከሳሎን ወደ መኝታ ቤት ሄዶ አያድርም እኮ። ምንሆን እንደሆኑ እኮ አላወቅንም፣ እያሉ ምሩ ይቅርታ በቃ ጽናት ናት። ስለዚህ ልጁን ድለ ቤትነት ሊያደርገው ቤትን ጥሎ ሊሄድ ሊያደረገችው እያለ ከዛ ብድግ ብሎ ተነስቶ እሱን ያሰበ ወደ ውጭ ወጥቷል። ከዛ ምሩ ኪራይ ባለበት ፈጣሪ ጠብቅ፣ እስኪ ሂጄ ጽላትና ጽናት እያለች ወደ ጽናት ታመራለች ማለት ነው። በጣም ሁሉም ተጨናንቀዋል። ሀሴት የምትባለውም ደግሞ ወደ ኪራይ ስልክ ሄደ ወለች ትገኛለች። ይህ ልጅ ምን ሆኖ ይሁን እውነት ምን ይሆናል? ምን የሆነ ነው እያለች እሷም ወደ ኪራይ ስልክ ስደውል ምንም ስልክ ማያነሳላትም። ከዛ ይህ የተረገመ ልጅ አጠገቧ መጥቶ ፈልገሽኝ ነበረ? ተራ መጣው የተፈጠረ ነገር ልታስረዳኝ ትችላለህ? ግቢም እያለ እኔ ነበረ ማስረዳሽ? አሁንም ሁለተኛ ምንድን ማስረዳሽ ይላታል። ምንም ብቻሽን መሆን አጣራት አፈ ዝጋና መጠይቅን ጥያቄ መልስልኝ። ዝም ብሎ ሳይሽ ያለ ይገኛል። ኪራይ ለምን ከዚህ ቤት እንደጠፋና ለምን እንደጠፋ ታውቃለህ? ትለዋለች። ቆይ እኔ እዚህ ጋር ስታይኝ ኪራይ የሚጠብቅ ይመስለሻል ወይ? ምን ይመስለሻለሁ? እሱ ትልቅ ልጁ ነው። ምን ምን ለማገዶ ነበር።